ስኬት የደስታ ምንጭ አይደለም! እንደ ሲኤንኤን ያሉ ትላልቅ የዜና አውታሮች የሚያወሩት ስለ አንዲት ታዋቂ ፋሽኒስታ ሞት ነው። ኬት ስፒድ ትባላለች። ይህቺ ሴት በአንድ ወቅት ሰዎች በምን አይነት መንገድ እንዲያስታውሱች ትፈልጋለች ተብላ ለተጠየቀችው ጥያቄ መልስ ሰጥታ ሰዎች እንደ ጥሩ የቢዝነስ ሰው ብቻ ሳይሆን እንደ ተጫዋችና ደስተኛ ሴት እንዳስታውሱኝ ፈልጋለሁ ብላ ነበር። በእርግጥ ብዙ ሰዎች ሊያገኙት የሚሹት የተትረፈረፈ ሀብት የነበራትና የስኬት ጥግ ላይ የደረሰች ሴት ነበረች። በአንድ ወቅት በተለይ እንደ ፈረንጆቹ አቆጣጠር በ1990ዎቹ በምታመርታቸው የሴቶች አልባሳትና ቦርሳዎች ምክንያት ታላቅ እውቅናና ሀብትን አካብታለች። የአሟሟቷን ታሪክ አስገራሚና አሳዛኝ ያደረገው ግን ራሷን በብጫቂ ጨርቅ አንቃ ማጥፋቷ ነው። እንደ ሳቂታ እና ደስተኛ መታሰብ የምትፈልገው ሀብታም ባለትዳርና የልጅናት በደስታ ጦትና በድብርት ምክንያት ራሷን አጠፋች። ይህ በሆነ ጥቂት ቀናት ውስጥ ሌላ በዓለም ላይ ታዋቂ የሆነ አሜሪካዊ የሲኤንኤን ጋዜጠኛ አንቶኒ ብሪዲን የራሱን ሕይወት ማጥፋቱ ተዘገበ። የዚህ ጋዜጠኛ ፕሮግራሞች በምግብ ዙሪያ የሚያጠነጥኑ ሲሆኑ በየአገሩ እየተዘዋወረ የተለያዩ ባህሎችን ያስተዋውቃል። በአንድ ወቅት ወደ ኢትዮጵያን በመምጣት ባህሏን፣ ምግቧንና ሙዚቃዎቿን ለዓለም አስተዋውቋል። የሚገርመው ብዙዎች ለሌሎች ሰዎች ተስፋን የሰጠ ራሱን እንዴት ሊያጠፋ እንደቻለ ሊገባቸው አልቻለም። ይህንንም ሰው ሕይወቱን ለማጥፋት ያነሳሰው ድብርት ነበር። የእነዚህ ሰዎች ታሪክ ስኬት የደስታ ምንጭ አይደለም፣ ደስታ ግን የስኬት ምንጭ ሊሆን ይችላል የሚለውን አባባል እውነት ያደርጋል። ደስታን ከስኬት ለማገናኘት መሞከር ጋሪውን ከፈረሱ እንደማስቀደም ነው። በተለያየ ጊዜ ሕይወታችን ውስጥ የተከሰቱ አካላዊና ስሜታዊ ጥቃቶች፣ ለምሳሌ በሌሎች መወገዝ፣ መደፈር፣ በጦርነት ወቅት ሰዎች በአሰቃቂ ሁኔታ ስሜቱ መመልከት እናም ሌላም አይነት ክስተቶች ካለፉ በኋላም ቢሆን በአእምሯችን እየተመላለሱ በውስጣችን ከባድ የሆነ ተስፋ የመቁረጥ ስሜት ሊፈጥሩና ድብርት ውስጥ ሊከቱን ይችላሉ። ነገር ግን ደስታችንን የሚወስዱት እንደዚህ ያሉ ከባድ ክስተቶች ብቻ አይደሉም። ትንሽ የሚመስሉ ነገሮች ራሳቸው ከባድ ብስጭትና ድብርት በውስጣቸው ሊፈጥሩ ይችላሉ። ለምሳሌ ምግቢያችን ላይ የተመለከትነው የምግብ ጋዜጠኛ አንቶኒ ብሩጂንን በጥሩ ሁኔታ ያልተሰራ ሃምበርገር ሊያበሳጨው ይችላል። እንደሱ አባባል ይህ በቀላል የጀመረ ብስጭት እስከ ሁለት ቀን ሊዘልቅ የሚችል ከባድ ድብርት ውስጥ ሊከተው ይችላል። ይህ ደስታን የማጣትና በድብር ትንስቃየት ጉዳይ ለውጭ አገር ሰዎች ብቻ የሚተው አይደለም። በሀገራችን ራሳቸውን የሚያጠፉት ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ የሄደ ሲሆን 200 ከሚጠጉ አገሮች ውስጥ ኢትዮጵያ በ48ኛ ደረጃ ላይ ትገኛለች እንደ የዓለም ጤና ድርጅት መረጃ ከሆነ በኢትዮጵያ ውስጥ እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ራሳቸውን ያጠፉ ሰዎች ቁጥር 8348 ደርሶ ነበር። በእርግጥ ደስታ መትርጉም አስቸጋሪ ነው። ነገር ግን አንዳንድ የሥነ ልቦና ባለሙያዎች መልካም የሆኑ ሀሳቦችና ተያያ ስሜቶች ናቸው ይላሉ። ታዲያ ደስታን ማሳደድ አቁመን ውስጣችን እንዲፈጠር እንዴት ማመቻቸት እንችላለን? የመጀመሪያው ማመስገን ነው። ደስታን ውስጣችን የመፍጠሪያ አንደኛው መንገድ ማመስገን ነው። አእምሯችን በተፈጥሮ መጥፎ ወይም አደገኛ ብሎ የሚያስባቸውን ነገሮች ላይ የማተኮር ዝንባሌ አለው። ይህን ጥሩ ስሜት እንዳይሰማን ያደርጋል። ነገር ግን የቀረበልን በርገር ጣፋጭ ባይሆንም ይችንም ሳያገኙ የሚያርዱ እንዳሉ ማሰብና ተመስገን ማለት መልካም ነው። አመስጋኝ ሰዎች ደስታ ከቁሳዊ ሀብቶች እንደማይገኝ ያምናሉ። ይልቁንም ካላቸው ትልቅም ይሁን ትንሽ ነገር ለሌሎች በማካፈልና በበጎነት ይታወቃሉ። አመስጋኝ መሆን የምንወደው ስጦታ ሲሰጠን የሚሰማንን በጎ የሆነ ስሜት በውስጣችን ይፈጥራል። በተጨማሪም ብዙ ጥናቶች እንዳሳዩት ማመስገን የደህንነት ስሜት፣ የሕይወትና የመንፈስ እርካታ በከፍተኛ ሁኔታ ሲጨምር የስሜት መዋዠቅ፣ ጭንቀት፣ ቅናት፣ ድብርት የመሳሰሉትን አሉታዊ ስሜቶች ይቀንሳል። ሁለተኛ፣ በምክንያት መኖር ነው። ሌላው የደስታ ምንጭ በምክንያት መኖር ነው። በምክንያት መኖር ማለት ከግላዊ ፍላጎት ወጥቶ ከራስ ከፍ ላለ ነገር መኖር ማለት ነው። ለምሳሌ ወላጅ ከራሱ አልፎ ለልጆቹ መኖር ሲሻ ሕይወቱ ትርጉም ይኖረዋል። በምክንያት የሚኖር ሰው ችግሮች ቢኖሩ እንኳን ተጋፍጦ ለመኖር ያረታል። በሕይወት መኖር ምን ዋጋ አለው? ብሎ ሲጠየቅ መልሱ ምንም፣ ስለዚህ ራሴን ላጥፋ አይሆንም። በምክንያት መኖር ስንጀምር መልካም ስሜቶች ብቻ ሳይሆኑ አሉታዊ ስሜቶች ጭምር ትርጉም ይሰጣሉ። ከድካማችን ውስጥ እርካታ፣ ከሀዘናችን ውስጥ መነቃቃት፣ ከእጦታችን ውስጥ ቁጭት፣ ከፍርሃታችን ውስጥ ድፍረት፣ ከውድቀታችን ውስጥ ጽናት እናገኛለን። ሶስተኛ ደግሞ ይቅር ማለት ነው። ሁላችንም በሕይወታችን ውስጥ በጎም ሆኑ በሚገሩ ክስተቶች ውስጥ እናልፋለን። እነዚህ ክስተቶች በራሳችን በሌሎች ሰዎች ወይም ሁኔታዎች ምክንያት የተፈጠሩ ሊሆኑ ይችላሉ። ታዲያ ብዙውን ጊዜ ጥፋት እንዳጠፋን ስናስብ ከጠፋነው ጥፋት ወይም ስህተት መማር ያለብንን ተምረንና ለራሳችን ይቅርታ አድርገን ሕይወታችንን ከመቀጠል ይልቅ ከሚገባው በላይ ራሳችንን ያለማቋረጥ እንወቅሳለን። በሌላ መልኩ ደግሞ ሕይወታችን ውስጥ ስለተከሰቱ ጉደተውን ስላለፉ ሁኔታዎች ወይም ሰዎች ሁልጊዜ በአእምሯችን ውስጥ እያሰለሰለን ራሳችንን አስቸጋሪ ያልተሆኑ ስሜቶች ውስጥ እንዘፍቃለን። በዚህ ምክንያት በልባችን እንደ ቂም፣ ቅናት፣ ጸጸት፣ ፍርሃት ያሉ ስሜቶች ተጠራጥመው መንገዳችንን ከባድ ያደርጉታል። ለዚህ መፍትሄው ይቅርታ ነው። ይቅር የምንለው ራሳችንን የጎድኑ ሰዎች ወይም ክስተቶች ሊሆን ይችላል። ይቅርታ ማድረግ ማለት የተፈጠረውን ነገር መርሳት ማለት ሳይሆን ጉዳት ያደረሰብን ክስተት ወይም ሰው ባሰብን ቁጥር በውስጣችን የሚፈጥረውን መጥፎ ስሜት አስወግዶ ራቁቱን ማስቀረትና ኃይል ማሳጣት ማለት ነው። አንድን መጥፎ ትዝታ ወይም ሰው ይቅር ስንል መጀመሪያ የምንጠቅመው እኛ ራሳችንን ነው። ሸክማችን ከላያችን ይወርዳል፣ መንገዳችን ይቀላል። ከዚህም በላይ ደስታ ሕይወታችን ውስጥ እንዲፈጠር እድል ያገኛል። በአጠቃላይ ስንመለከተው በሕይወታችን ውስጥ በደስታ የመኖር ምክንያት ያለን ነገር ወይም የተፈጠረ ክስተት ሳይሆን ላሉን ነገሮች ወይም ለተፈጠሩ ክስተቶች የምንሰጠው የግድ ምላሽ ነው። ሰዎች ሀብታምም ሆኑ ራሳቸውን ያጠፋሉ፣ ድሃም ሆነው ራሳቸውን ያጠፋሉ። ስለዚህ ደስተኛ ህይወትን ለማጣጣም የተሻለው መንገድ ማመስገን፣ በምክንያት መኖርንና ይቅር ማለትን ዘወትር መለማመድን መቻል አለብን። ቤተሰቦች፣ ዛሬ አቀረብኩላችሁ ይህን መስል ነበር። መልካም ጊዜ ሆነላችሁ።